ወረቀት በዚህ ሰሞን እንደዚህ አለ እኮ። ጭቅጭቅ ብቻ ነው የሚያስደስት ነገር ምንም ነገር አላረኩም። ከዚህ በኋላ ምናምን እያለ ነበረ እኮ። ማነሽ አንቺ ፋን ነሆነች። ማነው ምትውለች ፋና ቦስ እዜጋ

ይሁን አንድ ዛሬ እንዲታምኑ የሚፈልጉ ነገር ብኖር ዛሬ ሃይሚ ለምንድ ነው አንድ ቦታ ብሮ ከማጣች እሱ ደግሞ ምርታ ጋር የማጣው፣ ገባችሁ? ምክንያቱም ሁሉ ነገር ተማካክሮ ነው ያደርጉት ማለት። ደውሎ ሃይሚ አንቺን ጣርቶሻል ወይ ብሎ ጠይቋል። ከዛ ሰ ደግሞ አንተ ሽድሳ እኔ ደግሞ በኋላ ብሩኬ ቤት ቢዶ ይዤ ከዛ ከብሩኬ ጋር ያለው ነገር ጨርሳለሁ አለች። እቺ ደግሞ ብሩኬ የኔ ሸበላልሻንቺ

እኔ ቦይስ ልኬ ማለት ነው። በጣም ግጥማ አድርጌ ነው የሰደብኳት። አራት ቦይስ ነው እንዶም የሰደብኳት ማለት ነው። የምር የመጨረሻ ስድብ ነው የሰደብኳት። አረብሮኬ የኔ ሸበላ አዎ፣ ብሩ አንቺ ትናንትና ማታ ብሩክ እዚ ቤት ኮሚ እንዳጋብተሽ ብሩክ ሻርሙጣ ነው ላልሽም፣ የምራው ብሩክ ሻርሙጣ ነው። ብሩክ ቆሻሻ ነው። ብሩክ ቆሻ ነው። እኔ ቤት ራሱ ላይ ቢስ ከፍተ አንድ ቁጭ ላይ ገቢያን አንቺ እኔ ነው ማረግሽ ነይ ውጪ! ነይ ውጪ! ነይ ውጪ! አስመሳይ አንቺ

አሁን እኮ ቅድመ ጉሩፒ ብዙ ሰው ከፍቶ ብዙ ሰው ማን እንደሆነ እኔ ያላቅም፣ ባይዘዌ ብዙ ሰው ከፍቶ ሳብስክራይብ እያነሱ ነበረ። ከዛ ብሩኬ መቶ ሀምሳ ሺ ገባ።

ቁጥቁር እግዚአብሔር ይመስገን። እንዴት ነሽ? ሁዜር እወድሻለሁ ልልሽ ነው የገባሁት። ያንቺን ልጅ ባይተው እነዚህ ልጆች መታረቁልን በጣም እወድሻለሁ። እሺ ለሁሉም ነገር ቆይ ማፍቀርና መውደድ ይዛለ ነው? ማፍቀርና መውደድ ከታች ሆኜ ሁሌ ያያቸዋለሁ፣ አዳምጣለሁ፣ አንዳንዴም ገባለሁ። ግን በጣም ወድሻለሁ። ይናአይላ ያፈበርግናሉ። ግን እነሱ መቼ የታረቁም? እንሻአላ ይታረቁልን ለነሱ ብላችሁ ማለት ነው፣ ማልቀስ ቀርቶ አታዝኑ። ጭራሽ እነዚህ ዩቱበሮች ዶንቆሮ ዶንቆሮራ መቼም አታዝኑ መቸ አታዝኑ። እግዚአብሔር ምስክሬ እነሱ ይጣሉና ካሜራ ደቅ ነው፣ ይጣሉና ከዛ እኛን በቃ መጥፎ ነገር ነው የሚያደርጉ። አይ ምየ ስቶሪ የለቀቀች እኔ ዳይቶ ቴሌግራም ላይ እንትና፣ እነሱ አለም ዘጠኝ እያሉ ነው ቲክቶክ

ነው። ቅድስት ሀይሚ ምን አለች? እንትን ስቶሪ ላይ ምን አለች? ሀይሚ ምን አለች? ምን አለች? አላየሁትም።

ማለት ነው። ሃይሚ መኖር ይቀጥላል። ቡርኬ ደግሞ ነገሮቹ ጊዜ ይፈታቸዋል። ነገሮቹ ሁሉ ጊዜ ይፈታቸዋል።

ወንድም ካለች ደግሞ ታጋቢያታለች። ቢኤች የኔ ብት ነው። ቅድስት የሚባል አይታየኝም። የት ነው አሉ ነው እናንተ ዝም በሉ። ቀይ ልሳኒ ደህናነች። ቅድስት ስለሆነ እዚህ ጋር ቢኤች ስለሚል የሚለው እዩ ከላይ በኩል

ቤቸን ብቤቶች የምትለው ልጅ በጣም ማለት ነው፣ ስማርት የሆነ ልክ እንደ ሀይሚ ስማርት የሆነ ልጅ ናት። የምር የሀይሚ ፎቶ ያደረገ እወዳቸዋለሁ አለልም። ከዚህ በኋላ መውደድና ማፍቀር ይለያል ተብለዋል። አፈቅራቸዋለሁ። እሺ፣ ደና ሆኑ፣ ደና ያደሩ። እናከብራታለን። ቢን ደግሞ የሚወዱ ሰዎች ወዱታ ሳይሆን ያፈቅሩት፣ አልገባሽ

እናንተ ቆዩማ፣ ቅድስት ማለት ነው። አንቺ ሰኔም ታፈቅሪያታለሽ ነው ወይስ ትወጂያታለሽ ነው? እንዳፈቅሪያታለሁ። ምነው፣ ለምን ሴትና ሴት አይፈቃቀርም? እወዳታለሁ። እንዴ ምን አስበሽ ነው? ትቀየራለሽ ማለት ነው። ክላስ ይላል። አይ ዛሬ ያለሽ እናንተ አይደለም ድንገራችሁ። እሷ እኮ የተናገረችው መውደድ እና ማፍቀር ይለያል። ያለችው እኮ ለነነነ ለነነነ ነው። እናንተ ደግሞ እኔ እናቴ እኔ። ታይ ነው ታይ ነው። አይ አይ አይ

ሶሪ ቤት መኖር ይቀጥላል። ቡርኬ ደግሞ ነገሮች ቤት ነው ብሎ አርባ ዘጠኝ ሰው ነው ይተውታል። ምንድን ነው? በየት ነው ተናገሩ። የት ነው የት ነው? ቶክቶክ ነው ወይስ ሰኒ? አንደኛው ደግሞ ማለት ነው። አንደኛው ማቸ ደግሞ ምን እንዳለ ታውቂያለሽ? ሰኒ ከእጅ ያመለጠ አይገኝም ቀድሞ ነበር አጥብቆ ያዝሎ ማለት ነው በይ ይሄኛው ማለት ነው።